እሺ አድማጮች እንደምን አላችሁ! ይሄ ሊደመጥ የሚገባ ወሳኝ ሰበር ዜና ነው ይዘንላችሁ የመጣ ነው። እንግዲህ እነ አብይ አህመድ የፋኖን ኃይሎች የትጥቅ ትግል ተከትሎ ከፍተኛ ተስፋ መቁረጥ ውስጥ መግባታቸው እየተሰማ ነው የሚገኘው። እንደምታስታውሱት አድማጮቻችን ሁላችሁም ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድም የሆኑ እንዲሁ ደግሞ የእሳቸው ከፍተኛ ጄኔራሎች፣ ተሿሚዎች፣ ባለስልጣናት፣ ሹማምንት ባጠቃላይ የብልጽግና ባለስልጣናት ባጠቃላይ የፋኖን ኃይሎች የትጥቅ ትግል ተከትሎ ጽንፈኛው ቡድን ጠፍቷል፣ ደምስሰነዋል፣ ዘጠና በመቶ የሚሆነው የአማራ ክልል ከተሞች እጃችን ላይ ገብተዋል፣ ከዚህ በኋላ ፋኖ አያሳስበንም፣ የፋኖ ኃይሎች እንዲሁ ሶስት ክላሽ ይዘው ነው እየተዋጉ የሚገኙት በሚል የተናገሩት ራሳቸው ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ፊት ለፊት መሆኑ የሚዘነጋ አይደለም። ታዲያም ከዚህ ቀደም አጥፍተናቸዋል፣ ድምስሰናቸዋል፣ ጽንፈኛው ቡድን አያሳስበንም፣ ጥቂት ናቸው፣ እንደዚሁ ደግሞ ተበትነዋል፣ ዘጠና በመቶ የአማራን ክልል ከተሞችም ነጻ አውጥተናል ሲሉ የቆዩት የብልጽግና ሹማምንት እነ አብይ እነ ጄኔራል ኢታማዦር ሹም ብርሃኑ ጁላ እንዲሁም ምክትል ኢታማዦር ሹም አበባው ታደሰ መሆናቸው የሚዘነጋ አይደለም። አሁን ላይ ግን ብልጽግና የሚሆን የብልጽግና ሰዎች የብልጽግና ሹማምንት እና አብይ አህመድ በአጠቃላይ የፋኖን ኃይሎች የትጥቅ ትግል ተከትሎ ከፍተኛ አጣብቂኝ ውስጥ በመግባታቸው የተነሳ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን ለማቆም እያጤኑበት እንደሚገኙ እየሰማን የምንገኘው ይህንንም ተከትሎ ጠቅላይ ሚኒስትር አብይ አህመድ ከፋኖ ኃይሎች ጋር እየተካሄደ የሚገኘውን ውጊያ በሰላማዊ መንገድ መቋጨት እንደሚፈልጉና ከፋኖ ኃይሎች ጋም መደራደር እንደሚፈልጉ የውስጥ ምንጮቻችን እየገለጹልን የሚገኙት ይህንንም ለማሳካት ቄሶችን፣ ሸሆችን፣ ቀሳውስቶችን፣ ትልልቅ አባቶችን፣ ተሰሚነት ያላቸው ግለሰቦችን በሙሉ የፋኖ ኃይሎች ወደሚገኙበት ይዞታዎች ለመላክ ከፍተኛ ዝግጅት እየተካሄደ እንደሚገኝም ምንጮች የገለጸልን ሲሆን የገለጹልን ሲሆን ታዲያ ከዚህ ቀደም አጠፋናቸው ደመሰስናቸው ሲሉ የቆዩአቸውን የፋኖ ኃይሎች አሁን ላይ ለምን ለመደራደር ፈለጉ በሚል እንደዚሁ ጥያቄዎችን አንስተናል ለውስጥ ምንጮቻችን ታዲያ አሁን በጠቅላዩ በኩል ያለው ስጋት ምንድን ነው በተለይም ደግሞ በኢትዮጵያና በኤርትራ የአሰብ ወደብን አስከትሎ በከፍተኛ ሁኔታ የጦርነት እንቅስቃሴ ባለበት በዚህ ሰዓት ላይ የሻቢያ ወይም ደግሞ የኤርትራው ፕሬዚዳንት ኢሳያስ የፋኖን ኃይሎች እየደገፈና እያስታጠቀ ይገኛል በሚል በጠቅላዩ ተወንጅለዋል። እንዲሁ ደግሞ የህወሀት ኃይሎችም ቢሆኑ ለፋኖ ኃይሎች የጦር መሳሪያዎችን እያቀበሉ ይገኛሉ በሚል ይህንንም ተከትሎ ጠቅላዩ በውስጥም እንዲሁ ደግሞ በውጭ ሌላ ከፍተኛ ጦርነት ሊፈነዳ ይችላል ከሚል ስጋት የተነሳ የፋኖን ኃይሎች በሶስት ቀን ትጥቅና ቀበቶ እናስፈታለን በሚል የገቡበትን ጦርነት ለሁለት ዓመት ያክል ሲዋጉ ቢቆዩም አለመሳካቱን ተከትሎ አሁን ላይ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን ለአንዴና ለፍጻሜው በሰላማዊ መንገድ ለመደራደር እንደሚፈልጉ ይህንን ትግልም በአፋጣኝ መቋጨት እንደሚፈልጉ እንዲሁ ደግሞ የመከላከያ ሰራዊቱንም ከመላው የአማራ ክልል ከተሞች ማስወጣት እንደሚፈልጉ ነው ምንጮቻችን የገለጹልን። ታዲያ ለፋኖ ኃይሎችም የእጅ መንሻ እንደዚሁ ስለመዘጋጀቱ ሰምተናል። በተለይ በሸዋም በወሎም በጎጃምና በጎንደር ለሚገኙ የፋኖ ከፍተኛ አዛዦችና መሪዎችም በጠቅላይው በኩል ሹመት ሥልጣንና ሽልማት ለመስጠትም ቅድመ ዝግጅት እንዳለ ሰምተናል። ይህንንም ተከትሎ ለነ ዘመነ ካሴ ለነ ታጋይ እስክንድር ነጋ ኮሎኔል ፈንታሆን ሞሃቤ አርበኛ መሪ ወዳጆ እንደዚሁ ለነ ደረጀ በላይ ለሌሎችም ለነ መከታው ማሞ በአጠቃላይ ለፋኖ ከፍተኛ አዛዦችና መሪዎችም በጠቅላዩ በኩል ሹመትም ስልጣንም ለመስጠት ሽልማትም ለመስጠት ዝግጁ ስለመሆናቸው ሰምተናል። ግና ደግሞ የፋኖን ኃይሎች ወይም የፋኖን ታጣቂዎች ደግሞ እንደ ፍላጎታቸው ከነ ሙሉ ትጥቃቸው ሀገራቸው ኢትዮጵያን ይጠብቁ እንደፈለጉት መከላከያን አድማበተናን ፌዴራል ፖሊስንና ሚኒሻን መቀላቀል ይችላሉ፣ በሚል በጠቅላይው በኩል አቅጣጫ እንደተቀመጠ እንደዚሁ እየሰማን ነው የምንገኘው ማለት ነው። እንግዲህ አድማጮቻችን፣ የብልጽግና ሰዎችም የፋኖን ኃይሎች የትጥቅ ትግል ተከትሎ ከፍተኛ አጣብቅኝ ውስጥ እንደገቡ እየሰማን ነው የምንገኘው። ውድ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን እንደዚሁ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን እያልን እኛ ከወዲሁ እንሰናበታችኋለን። ሰላም ሆኖልን